ለምን የልብ ጥቃት በወጣቶች ላይ እየተከሰተ ነው? ስለዚህ ሁሉም ሰው ማወቅ የሚፈልገው ነገር ነው። ስለዚህ እኛ እንደ ልብ ሐኪሞች የመሰረታዊ አደገኛ ምክንያቶች በአሁኑ ጊዜ በጣም ብዙ እንደሆኑ እናስባለንና ጭንቀት ለዚህ ከሚስተዋል አስፈላጊ አደገኛ ምክንያት አንዱ ነው። ሰዎች በአሁኑ ጊዜ ሁሉም ነገር በቀደም ማሳካት ይፈልጋሉ እና ጭንቀትን አስፈላጊ ምክንያት አድርጎታል። እንዲሁም ቆሻሻ ከልብ ጥቃት ጋር ይገናኛል። ከዚህ በተጨማሪም ሽብር ማጥፊያ፣ የስኳር በሽታ እና የደም ግፊት ከፍተኛ መሆን ጭንቀት የሚያደርገው በመሰረቱ የልብ በሽታ ሌላ አስፈላጊ አደገኛ ምክንያቶችን እንደ የስኳር በሽታ እና የደም ግፊት ከፍታ ያበረታታል። ስለዚህ ጭንቀት በጣም አስፈላጊ ነው። የእንቅልፍ እጥረት፣ ምንም እንቅስቃሴ ያለመኖር፣ እና በአንድ ጊዜ በጣም ብዙ ነገር ማድረግ ለማሳካት መሞከር በማንኛውም ሰው ላይ ብዙ ጭንቀት ያመጣል። ይህ የሽብር ማጥፊያ ልምዶችን ያሳድጋል፣ የመጠጥ ልምዶችን ያሳድጋል፣ የእንስሳት መኖርን ያጠፋል። አሁን ይህ የክስተት ዙር በወጣቶች ላይ የልብ ጥቃትን በግልጽ ያመጣል።